ሲያጌጡ ይመለጡ ይባላል። ዛሬ ጠንፌ ጉድ ሆነችላችሁ እያልኳችሁ ነው። ድሮስ ሃይሚኔ ነካ። ይኸው ለመጨረሻው ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛለኝ በያላችሁበት። ዛሬ እንግዲህ ጠንፌ ከበዴ ጋር ትታረቃለች መሰለኝ። ያው ከከበዴ ጋር ተታረቀች፣ መጠጉሯን መሰራት አለባት፣ ምናምን ውብ ሆና መገኘት አለባት። ያው እና ጠጉር ቤት ሄደ ጠጉር ቤት ያጋጠማትን ነገር ነው የምነግራችሁ ጠጉር ቤት ስትሄድ ሴትዮዋ በቃ ፏ ብላ ምናምን ለብሳለች ሱፍ ምናምን ነገር አድርግ አድርጋለች እንኳ ደህና መጣሽ እኔ እኮ ትናንትና ላይ አይቼሽ ነበረ ከሀይሚ ጋር ምናምን ሴትዮዋ በነገራችን ላይ ሀይሚን ታቃፋለች ጠጉር ቤቷ ማለት ነው ከዛ በቃ አቀባበል አደረገችላት። ምር ነው መሰራት የምትፈልጊው ምናምን ነገር እና እንግዲህ ነገረቻት የምትሰራውን እና እንደዛ አይነት ቦታ ከሆነ የምትሰሪው በጣም ውድ ብር ነው ምናምን ነገር አለቻት። እሺ ችግር የለውም እኔ ዛሬ ለከበደ የማልሆነው እማልሆነው ነገር የለም ብቻ ፏ ብዬ ደምቄ መታየት አለብኝ፣ ይቼን ቀናት ምናምን ነገር ብላ ከዛሽ ምናምን ብላ ያው ጠጉሩ ጠጉሯን መሰራት ጀመረ ማለት ነው። ከዛ ይሄ እንትን ታውቃላችሁ ውዶች፣ ይሄ የሀብታሞች ፕራይቬት ጀት እሷ ስትነሳ የሆነ ድምጽ ታሰማለች። የሆነ የሆነ ድምጽ አለ ብቻ ቢቢቢቡጭቡጭጭጭ ምናምን ነገር እንደዛ። ከዛ እንደዛ አድርጋ አክተል ትላ ተኮሰችባት፣ ጠጉር ቤት ባለቤቷ ላይ ጠጉር ምሰራ ሴትዮ ላይ እንደዛ አድርጋ አቅተል ትላ ተኮሰችባት። ሴትዮዋ በድንጋጤ እንዴ ምንድን ነው ምናምን ነገር ከዛ ብላ እስማም ደነገጠች፣ ሴትዮዋ ማለት ነው። ከዛ ሴትዮዋን ተውሎ እንደዛ አራገቡላት ምናምን ምናምን እኔ ግን ዝም ብዬ ሳስብ ሴትዮዋ ሽቶ አልተቀባችም። ወደ ጠጉር ቤት ስት ሽቶ አልተቀባችም። ጠንፌ በፈሷ ሽቶ ቀባቻት። እኔ ሰሞኑን ጠንፌ በቃ አሌለ እንደ ቤዳ አህያ አናፍታ ነበረ በቃ አሌለ ለካ ከበደ ጋር መገናኘት ፈልጋ ኖሯል። ያው አጓጉል ቦታ ጠጉሯን መሰራት ፈልጋ ምናምን፣ ጠጉር ቤት በሄደችበት ጭራሽ የጠጉር ቤት ባለቤቷ ላይ እንደችየት ምናምን ነገር ተኮሰችባት፣ እንደመትረጌስ እያልኳቸው ነው። ሽቶ ቀባቻት። ከዚ፣ ሴትዮዋ ምናምን ደነገጠች። አንቺ እንዴት ነው አንቺ አንቺ ነሽ እንደዚህ ምናምን እጅሽን ያነሳሽው ለእልቷ ላይ ምናምን ሀይሜርዬ ላይ እንደዚህ መጀመሪያ የራስሽን እንደዚህ ቋጥሪ። ነገሩን ረዳሽ አለሁኝ በቃ ለቀሻል ማለት ነው። ለዛ ነው የሰውን ትዳር መበጥበጥ የፈለግሽው እና እኔም ጠጉር ቤት መጣች። ጠጉር ቤቴን በጠበት በጠበት ሽው ሴትዮዋ ጠጉር ቤቴን በቃ በክል ሽብኝ ምናምን ብላ በቃ ጩኸቱ አለቀቀችው፣ እያልኳችሁ ነው። ጩኸቱ አለቀቀችው። ከዛ በኋላ እኔ እኮ ሳቅፍ፣ በነገራችን ላይ ሴትየዋን ስታቅፋ ጠንፌ ግንባሯ ኮስተር ብላ ነበረ፣ ጠንፌ ማለት ነው። ሴትዮዋ ሽቶ አልተቀባችም መሰለኝ፣ እና እንደዛ አድርጋ ጠንፌ ምንም አልመሰላትም፣ ምንም በቃ ነበር። ተስቃለ ይሄ ከነ ብሩኬ ጋ ምናምን ፕራክቲስ ይደረግ ተስቀለ፣ አንቺ ምናምን እያናገሯት እና በቃ ትናንትና ራሱ ሃይሜን አንጀቷን ነበር ያቃጠለቻትና ሳቀች። እዛም ጠጉር ቤት እንዴ ነገር ቤቷ ተበሳጨች። ሽቷል አልተቀባሽም፣ ሽቶ ተቀባሽ ብዬ ነው ፈጣጣ ጠንፌ። ወይኔ ጠጉር ቤቷ ተናደለች። ከዛ ቤቷ ጁስ አቀረቡላት። ጁስ ጁስ መጠጣ ጀመሬ። ከዛ ቀንድ አራገቡላት በማራገቢያ ምናምን ነገር። ወይ ጠንፌ ጠንፌ ቅሌታ